በጣም ደስ ይል ነበር። እግዚአብሔር ይመስገን፣ እግዚአብሔር በጣም በብዙ ረዳኝ። በጣም በቻልኩት መጠን ተዘጋጅቼ ነበረ ሄድኩት፣ ግን እግዚአብሔር ተጨመረበት። በጣም ብዙዎቹ ከመንግስትም፣ ከተለያዩ ቦታዎች በጣም ብዙ ድጋፍ ይደረግላቸዋል እና ከዚህ በኋላ ሞር አዌርነሱ እዚህ እንደሚፈጠር ከዚህ በኋላ ከኔ የምትሄደው ልጅ ደግሞ የተለየ ደግሞ ትልቅም ነገር አድርጋ ከኔም የተሻለ አድርጋ እንደምትመጣ ተስፋ አደርጋለሁ። እኔ እንዳሸነፍ የረዳኝ የሚመስለኝ በጣም ብዙ ነገሮች እነሱ ተዘጋጅተው ነበር የመጡት እንዳልኩሽ እና እኔ እዛ ጋራ የነበረኝ የኢትዮጵያ ሕዝብ ጸሎት ነበር የቤተሰቦች የጸሎት ነው ብዬ ነው ማስበው። ለምን ብዙ ብዙ ነገር ብዙ ተግዳሮት አሳልፌ ነበር ሄድኩት፣ አልዋሻችሁም። አሁን እዚህ ጋር ስቆም ቀላል ሊመስል ይችላል፣ ግን በቃ የቤተሰብ ጸሎት ነው እዚ ያደረሰኝ። ምንም የሚዋሽ የሚካድ ነገር አይደለም። ከዛም ባለፈ ደግሞ ኢትዮጵያ ብዙ የሚነገር ደግሞ ዓለምን በጣም ቢያቀው ፋስሌት የሚያደርገን ብዙ ነገር አለና እኛ መናገር መቻላችን እኛ ባህላችንን እኛነታችንን ባሳየን ቁጥር ዓለምም ደግሞ ከዚህ በላይ እንደሚቀበለን ከኔ ደግሞ አሁን ደግሞ ራሴን በተለያዩ ኢትዮጵያ ውስጥ በኢትዮጵያ ሂስትሪ ራሴን አዳብሬ ደግሞ ኢትዮጵያ ያልተነገረላትን ያልተዘፈነላትን ብዙ ነገር ለማስታወቅ ነው። ስላሸነፍሽ፣ በሀሳብሽም በነበረሽን ፐርፎርማንስ ስላሸነፍሽ እንኳን ደስ አለሽ። ይመሻለን። በጣም ተደስተናል። ሌላው በጣም ትልቁ ነጥብ በዛ ላይ ያነሳችው ለሰብዓዊነት ደግሞ ያለሽ ልብ ነው አስደናቂው። በተለይ ከውልደት በበርዝ ዲፌክት የሚመጡ አንዳንድ ችግሮች ያሉባቸው በተለይ የስፓይናል ቢፊዳ ጋራ የተያዘ እክል ያለባቸውን ልጆች ለመደገፍ ያለሽ ልብ በጣም በጣም ይገ እዛም ትልቅ መድረክ ላይ ስለነሱ አስተላልፈሻል። ትልቅ ኮምፓሽን እንደሚያስፈልግ መልዕክት አስተላልፈሻል። ይሄን ሰብአዊ የሆነውን ማንነትሽን የሚያሳይ ነው። በዚህ ሁሉ ነው ያሸነፍሽው። ስለዚህ ኢትዮጵያ ደግሞ በዚህ ሁሉ እንድታገለግያ ትፈልጋለች። ለልጆች አንደበት እንድትሆኝ፣ ለሴቶች አንደበት እንድትሆኝ፣ ለአገርሽ አንደበት እንድትሆኝ፣ ለባህልሽ አንደበት እንድትሆኝ አደራ ነሽ። ከዛሬ ጀምራ ይሄ ባህል አምባሳደራችን ሆና እያንዳንዱ ክልሎቻችን ላይ የተለያዩ የብሄር ብሄረሰቦች አሉ። በዛ ቦታ ላይ ደግሞ የብሄር ብሄረሰቦች አልባሳቶች አሉ። ስለዚህ በማንኛውም የኛ መድረኮች ላይ የትምህርቷንም በማይነካ መልኩ በምናዘጋጃቸው መድረኮች ላይ እንደዚሁም ደግሞ ክልሎች ራሱ ደግሞ በሚያዘጋጃቸው መድረኮች ላይ እየተገኘች የየክልሉ ባህል ትገልጻለች ማለት ነው። የሀገራችንን ባህል ትገልጻለች ማለት ነው። ስለዚህ እንኳን ደስ አለሽ የባለ አባታ ነው አምባሳደር ከመባል በፊትም የባህል አምባሳደር ነበርኩኝ ብዬ አስባለሁኝ። ለምን በምትሄድበት ቦታ ሁሉ ኢትዮጵያ፣ እኔ በስም የሚያቀኝ ሰው የለም እዛ። ሀሴት ብሎ አይደለም የሚጠሩኝ፣ ኢትዮጵያ ብለው ነውና የሚጠሩኝ። ለእኔ በጣም ትልቅ ነገር ነው። ደግሞ አሁን ደግሞ በሹመቱ ትልቅ የተለያዩ ነገሮች አንድ ቦታ ብቻ ሳይሆን አዲስ አበባን ብቻ ሳይሆን ሙሉ ኢትዮጵያን ማሳየት የምችልበትን አቅም እግዚአብሔር እንዲሰጠኝ ግድ ይሞክራል ሰዎችን በጣም አመስገን እፈልጋለሁ። ያው እኔ ያሸነፍኩበትን ስፒች የምንመለከት ከሆነ በጣም ብዙ ሰዎች አንስቼ ነበረ። ከማያ ፋውንዴሽን ጋርና ከመስጠት ጋር አብሬ እሰራለሁኝ እና ካሸነፍኩኝ በኋላ የወሬ ማሳመሪያ አድርጌ መቅረት አልፈልግም። እነሱን ከነሱ ጋር የተለያዩ ነገሮች እንደምንሰራ፣ ማያ ፋውንዴሽን የሚሰራው ስፔሲፊካሊ ልጆችና ህጻናት እና እናቶች ላይ ነው። ከዛ ባለፈ ደግሞ መስጠት የሚሰራው እናቶች በራሳቸው ፋይናንሻል ፍሪደም እንዲኖራቸው ነው። ለዛ ያንን ነገር በደንብ አጠናክሬ መቀጠል እፈልጋለሁ። ደግሞም ደግሞ ብዙ ነገር የሚያስፈልጋቸው ልጆች ስላሉ ከማያም ደግሞ ብሮድንስኮፒን ሰፋ አድርጌ ብዙ ልጆች ጋር ለመድረስ እሞክራለሁ።